እንግዲህ በዛሬ ቪዲዮያችን ሁለት አይነት የአረባብ ዘዴዎች አሉ። የወላል አረባብ የምንለው እንዲሁም ደግሞ የኬጅ አረባብ የምንለው ኬጅ ውስጥ የምናረባው ነው። እንግዲህ እነዚህ ጥቅምና ጉዳታቸው ምንድን ነው፣ ከምን አንጻር ይሄኛው ይመከራል፣ ከምን አንጻር ደግሞ ይሄኛው ይመከራል የሚለውን በደንብ የምናይበት ቪዲዮ ነው ብዬ አስባለሁ። አብራችሁን ተከታተሉን። እንግዲህ ጥሩ ግንዛቤ እንደምታገኙበት ተስፋ አድርጋለሁ። የሚያስጥልኝነ ድሮ ፋርምስ ሚዲያ ተከታታዮች እንደምን አላችሁ? እኛ በጣም ደህና ነን። ሰላም ናችሁ ወይ? እንግዲህ ቪዲዮችን እየሰራን እንገኛለን። እናንተም ደግሞ ሰብስክራይብ በማድረግ እንዲሁም ደግሞ የደውል ምልክቷን ቶሎ ቶሎ እንዲደርሳችሁ ቪዲዮ እኛ በለቀቅን ሰዓት እንዲደርሳችሁ የደውል ምልክቷን በመጫን ቤተሰብነታችሁን አሳዩ። እንዲሁም ደግሞ ይህን ቪዲዮ ላይክ በማድረግ ጀምሮ አብራችሁን ስለሆናችሁ አብራችሁን ስለምትሰሩ እናመሰግናለን ኤጀንትም ያልሆናችሁ በተለያዩ ሀገራቶች ካላችሁ ኤጀንት መሆን ትችላላችሁ። እንግዲህ የኛ ኤጀንት የሌለበት አካባቢ ኤጀንት መሆን ትችላላችሁ። እንዲሁም ደግሞ ዶሮ አርቢዎች የተለያዩ አካባቢዎች ላይ ክፍለ ሀገራቶች ላይ ኤጀንቶችን ስለከፈትን እኛ ጋር በመደወል ኤጀንቶቻችንን ስልክ በመውሰድ በሀገራችሁ ባላችሁበት አካባቢዎች መኗችን እንዲሰራጭ አድርገናል። ስለዚህ ማግኘት የምትፈልጉ በሙሉ መኗችንን ማግኘት ለምትፈልጉ እኛ ጋር ደወል አድርጋችሁ መጠየቅ ትችላላችሁ። አብራችሁን ስላላችሁ እናመሰግናለን። እንዲሁም የዛሬውን ቪዲዮ ላይክ በማድረግ ጀምሮ አብራችሁን ቆዩ። እንግዲህ የወለል አረባብ ላይ የወለል አረባብ የምንለው ኖርማሊ ወለል ላይ የምናረባው የአረባብ ዘዴ ሲሆን ይህም በቡና ገለባ፣ በሰጋቱራ እንዲሁም በጭድ ማርባት እንችላለን። ጉዝጓዞችን በመጠቀም ማርባት የምንችለው አረባብ ዘዴ ነው። እንዲሁም መብያ መጠጫዎችም ያስፈልጉናል። ስለዚህ እስኪ የወለል አረባብ ጥቅሞቹ ምንድናቸው የሚለውን ከማየት እንጀምር። የወለል አረባብ እንግዲህ ጥቅሞቹ ምንድናቸው? አንደኛው የተፈጥሮ ፍላጎቶችን ያሟላል። የተፈጥሮ ፍላጎቶችን ያሟላል ስንል ዶሮች በተፈጥሯቸው የመፍጨርጨር የመንደፋደፍ ባህሪ ስላላቸው ያን ባህሪያቸውን፣ ያን ልምዳቸውን ያን እንዲያስቀጥሉ እንዲያደርጉ ያረጋቸዋል ማለት ነው። ስለዚህ የወለል አረባብ የተፈጥሮ ባህሪያቸውን ያሟላል አንደኛ። ሁለተኛ ደግሞ በሁሉም እድሜ ክልል ውስጥ በሁሉም በእድሜ ክልል ውስጥ ያሉ ዶሮዎችን ማርባት እንችላለን። ለምሳሌ በኬጅ ውስጥ በኬጅ ላይ ያሉ የእድሜ ገደቦችን ስናይሆን ለምሳሌ ጫጮቶችን ኬጅ ውስጥ መክተት አንችልም፣ ወይም ደግሞ ኬጅ ውስጥ ማርባት አንችልም። ግዴታ በወለል አረባብ ነው የሚረቡት እነዚህ ግን ከዜሮ እድሜ እስከሚጨርሱበት እስከሚያበቁበት ጊዜ ድረስ ማርባት እንደሚችል ተደርገው አመቺ ናቸው የሚመቹ ናቸው ማለት ነው። ሶስተኛ ብዙ ወጪ አይጠይቅም ወይም ደግሞ ብዙ ወጪ አናወጣበትም ከኬጅ ሲስተም ከኬጅ አረባብ ከኬጅ ከምናወጣው ወጪ ይሄኛው ብዙ ወጪ አይጠይቅም። የጉዝጓዝ እንዲሁም ደግሞ የመመገቢያ መጠጫ እቃዎችን ብቻ ነው የምናወጣው። ስለዚህ ብዙ ኤክስፔንሲቭ አይደለም ወይም ደግሞ ብዙ ውድ አይደለም። ስለዚህ በዚህ ምክንያት ኬጅ ብዙ ጥቅሞች አሉት ብለን እናነሳለን ማለት ነው። እንግዲህ የዘርጎ ወይም ደግሞ የመሬት ላይ እርባታዎች ጥቅሞቹ እንደዚህ ከሆኑ ጉዳቶቹ ደግሞ ምንድን ናቸው የሚለውን እንግዲህ፣ ጉዳቶቹ አንደኛ የመኖ ብክለት ይኖራል ወይም ደግሞ መኖ በቀላሉ ሊበከልብን ይችላል። ስለዚህ የመኖ ብክለትን የሚያስከስት አጋጣሚዎች ይፈጠራሉ። ለዛ ለምን ምክንያት በጣም ሰፊ እድል ያለው ነው። ሁለተኛ ደግሞ ዶሮዎች በባህሪያቸው እንቁላል ሰብረው የመጠጣት ነገር ስላለ ስለዚህ እንቁላል በቀላሉ ሰብረው ሊጠጡብን ወይም ደግሞ እንቁላላችን እንዳናገኝ ሊያደርጉን ይችላሉ። ስለዚህ የእንቁላል መጠጣት በቀላሉ ሊኖር ይችላል። ሶስተኛው አንጻራዊ በአንጻራዊነት ለበሽታ ያጋልጣሉ። ኬጅ ላይ በምናይበት ጊዜ ለበሽታ የመጋለጥ እድላቸው አናሳ ነው። እዚኛው ላይ ግን በአንጻራዊ ለበሽታ ያጋልጡብናል ማለት ነው። አራተኛ የመኖ ብክነትን ይፈጥራል ወይም ደግሞ መኖ እንዲባክን ያደርግብናል። ዶሮዎች አይጠቀሙትም። ብዙ ጊዜ በወለል አረባብ ጊዜ የመኖ ብክነትም ብክለትም በደንብ ሊኖር ይችላል፣ ወይም ደግሞ እነዚያን እናስተናግዳለን ብዙ ጊዜ ማለት ነው። እንግዲህ ሁለተኛው ደግሞ የኬጅ ወይም ደግሞ ኬጅ ሲስተም የምንለው የኬጅ አረባብ ዘዴ የምንለው ሲሆን የኬጅ አረባብ ዘዴ እንግዲህ ዘመናዊ የአረባብ ዘዴዎች ተብለው ከሚጠቀሱት መካከል የሚመደብ ነው። እንግዲህ ይሄ የኬጅ አረባብ ዘዴ ለዶሮች በጣም ጠቃሚ እንደመሆኑ መጠን ደግሞ አናታ የሆነ ጉዳት አለው ተብሎ ይገመታል ማለት ነው። እንግዲህ ይህ የኬጅ ሲስተም ወይም ደግሞ የኬጅ የአረባብ ዘዴ ጥቅሞቹ ምንድን ናቸው? አንደኛ በጥቂት ቦታ ብዙ እርባታ እንድናረባ ያደርገናል። ለምሳሌ የወለል አረባብ ላይ ስንሄድ ለምሳሌ የሶስት ወር ዶሮች ከአስር እስከ አስራ ሁለት ካሬ ሊኖር ይገባል የእንቁላልጣይ ዶሮች ለስጋ ዶሮች ደግሞ ሀያ አንድ ቀን ከአስር እስከ ሀያ አንድ ቀን የሆኑ የሆኑ ሀያ አንድ ቀን የሆኑ ዶሮች ከአስር እስከ አስራ ሁለት ካሬ ላይ ያረፈ መሬት ላይ ነው ማርባት የምንችለው በዶሮ ማለት ነው። ከሶስት እስከ አምስት ወይም ደግሞ እድሜያቸው ከሶስት ሳምንት ከሶስት እስከ አምስት ሳምንት የሆኑ ዶሮዎች ደግሞ የእንቁላልጣይ ዶሮዎች ከስምንት እስከ አስር ካሬ ድረስ ያስፈልገናል። ነገር ግን እዚህ ኬጁ ላይ በምናይበት ጊዜ ግን በትንሽ ቦታ ብዙ ዶሮዎችን አንድ ሺም ሁለት ሺም ከዛም በላይ እንዲሁም ደግሞ ከዛም ደግሞ በፈለግነው መጠን ሁለት መቶም ሦስት መቶም አንድ ኬጅ ሁለት ኬጅ እያደረግን ከሃምሳ ተደራራቢ እያደረግን መስራት እንችላለን ማለት ነው። ስለዚህ በጥቂት ቦታ ብዙ ዶሮችን መስራት የምንፈልግ ከሆነ ኬጅን መምረጥ ያለብን ይመስለኛል ማለት ነው። ሁለተኛው ከጉዝጓዝ ከሚመጡ በሽታዎች ይከላከላል። ጉዝጓዝ የሚያመጣቸው የተለያዩ በሽታዎች አሉ፣ የዶሮ በሽታዎች። ስለዚህ ጉዝጓዝ ከሚያመጣቸው በሽታዎች እንዲከላከል ይከላከልልናል። ስለዚህ ከኩስ ከጉዝጓዝ ብቻ ሳይሆን ከኩስ ራሱ የሚመጡ በሽታዎች አሉ። በኩስ እርጥበት ምክንያት የሚመጡ ብዙ በሽታዎች አሉ። ስለዚህ የነዛ የበሽታ መምጫ ነገሮችን እያሳጣ ይሄዳል ማለት ነው፣ ይሄ ኬጅ አረባብ ዘዴ የምንለው። ሶስተኛ ደግሞ ለበሽታ መተላለፍ አመቺ አይደለም፣ ወይም ደግሞ በሽታ በቀላሉ ከአንድ ዶሮ ወደ ሌሎች ወደ ብዛት ካላቸው ዶሮዎች የመተላለፍ እድሉ አናሳ እየሆነ ይመጣል፣ ኬጅ ሲሆን። ነገር ግን በወለል አረባብ ላይ ሲሆን አናሳ አይሆንም። ከፍተኛ የወለል አረባብ ላይ ከፍተኛ የበሽታ መዛመቶች ሊኖሩ ይችላሉ። እንደ ጉዳትም ቅድም ያነሰውላችሁ ነገር አለ፣ እንደሱ ማለት ነው። ስለዚህ እዚህ ጋር ደግሞ ለኬጅ ጥሩ የሚባል በሽታ በሽታ እንዳይዛመት የሚያደርግ አመች የሆነ የአረባብ ዘዴ ነው ማለት ነው። በቀጣይ ደግሞ የመነካከስ በሽታን እንዲቀር ያደርግልናል። ቅድም እንቁላል ሰብሮ የመጠጣት እድል አላቸው ብዬ እንደ ሳይድ ኢፌክት የገለስኩላችሁ የጉዝጓዝ ወይም ደግሞ የወለል አረባብ ላይ እዚህ ጋር ግን የመነካከስ በሽታዎችን ወይም የመነካከሶችን ይቀንስልናል። በተወሰነ ደረጃ መነካከስ እንዳይኖር ያደርግልናል። ስለዚህ ቅድም እንደ ሳይድ ኢፌክት የገለስኩላችሁ የወለል አረባብ ላይ እዚህኛው ጋር ግን ሲመጣ የመነካከስ የመነካከስ ነገርን ይቀንስልናል ማለት ነው። አራተኛ ለቁጥጥር አመቺ ነው። ለቁጥጥር አመቺ ነው ስንል እንግዲህ ለምሳሌ በአንድ ኬጅ ውስጥ የሚኖሩ ዶሮች ለምሳሌ አምስት ናቸው እንበል። በአንድ ረድፍ ውስጥ የሚቀመጡ አምስት ዶሮች ቢኖሩ፣ አራት ዶሮች አራት እንቁላሎች ቢገኙ፣ አንድ ዶሮ ናት ማለት ነው ከዛ ውስጥ ማትጥለው። ስለዚህ በቀላሉ የማትጥለው ዶሮ የትኛው እንደሆነች ይረዳናል እንድናውቅ። ምን ያህል እንቁላል አገኘን ብቻ ለቁጥጥር ወይም ደግሞ የትኛዋ ዶሮ አትጥልም የሚለውን በዲቴል ለማወቅ የኬጅ ሲስተም በጣም አመቺ ነው ተብሎ ይጠቀሳል ማለት ነው። እንግዲህ እነዚህ የኬጅ አመቺ ናቸው፣ ኬጆች መጠቀም አለብን ብለን የምንመክራቸው ሲሆን ነገር ግን ኬጅን ደግሞ በዚህ በዚህ ምክንያት ሳይድ ኢፌክት አለ ወይም ደግሞ ጥሩ ላይሆንልን ይችላል የምንላቸው ነገሮች ደግሞ አንደኛው ዋጋው ውድ ነው። በጣም ውድ የሆነ ዋጋ አለው። ከወለል አረባብ አንጻራዊ፣ ዞሮ ዞሮ አንጻራዊ ስለሆነ ከወለል አረባብ አንጻራዊ ዋጋው ውድ ነው፣ ወይም ደግሞ ያዋጋው ውድነት አለ። ሁለተኛ ደግሞ የተፈጥሮ ባህሪን ያዛባል ወይም ደግሞ ይከለክላል። ቅድም የተፈጥሮ ባህሪ ብዬ አልኩላችሁ በወለል አረባብ ላይ ጥቅሞች ላይ የነገርኳችሁ የመንደፋደፍ የመፍጨጨር ባህሪ ስላላቸው ዶሮች እነዚህ ባህሪያቸው እንዲገድቡ ይሄ የመብረር ቆጥ ላይ የመውጣት ይሄ ነጻነት በነሱ ነጻነት የሚባለውን ነገር በነሱ እንዳይ እንዳያርጉ ስለሚገድባቸው በሆነች ጠባብ ቦታ ላይ ስለሚቀመጡ ያንን የተፈጥሮ ባህሪያቸውን ይገድባቸዋል። ስለዚህ ያ እንደ አንድ እንትን እንዳንድ ሳይድ ኢፌክት እንወስደዋለን። ሶስተኛ ቅርፊቱ የሳሳ እንቁላል በቀላሉ የመሰበር እድል አለው። ምክንያቱም ብረት ስለሆነ በቀላሉ ቅርፊቱ የሳሳ እንቁላል ካለ ክሽ ብሎ የመሰበር እድል ይኖረዋል ማለት ነው። ስለዚህ ይሄ ይሄ የኬጅ ሲስተም ጉዳቶች ናቸው። ግን ጥቅሙ ላይ ደግሞ ስንሄድ አብዛኛው ጥቅም ስለሚያመዝን ኬጅን ብትጠቀሙ እንመክራለን። በቤት ውስጥ እርባታ 50፣ 100፣ 200 እንዲሁም ደግሞ በንግድ እርባታ 1000፣ 2000 እንዲሁም 5000 እንዲሁም ደግሞ ከዛን በላይ የኬጅ አገልግሎቶችን የኬጅ አቅርቦቶችን ማግኘት ለምትፈልጉ እኛን ማናገር ያለባችሁ ይመስለኛል። እንግዲህ የተለያዩ በተለያዩ መጠኖችና በተለያዩ አይነቶች፣ በኤ ታይፕም በኤች ታይፕም የተለያዩ ኬጆችን እያቀረብን እንገኛለን። ስለዚህ ኬጆችን ማግኘት የምትፈልጉ ካላችሁ ስር በምናስቀምጥላችሁ ስልክ ዲኤም አድርጉን። ለዘመናዊነት፣ ለመደራረብ ችግር እንዲሁም ደግሞ ለመኖ ብክነትና ብክለት እንዲሁም ለኩስ በሽታዎች ወይም ደግሞ ለኩስ ሽታዎች ለቁጥጥር እንዲሁም ለበሽታ ስርጭት ቅነታ እና ደግሞ ለቦታ ቁጠባ የሚያገለግሉ የተለያዩ አይነት ኬጆችን አሉን። ስለዚህ እነዛን ኬጆች ማግኘት ለምትፈልጉ ሮክ ፋርምስ ብላችሁ በምናስቀምጥላችሁ ስልክ ደውሉልን። በአይነቱ ለየት ያሉ እና ጥራት ያላቸው ሄዶችን እናስረክባችኋለን። በኤ ታይፕም በኤች ታይፕም ለምትፈልጉ ዲኤም ማድረግ ይኖርባችኋል። ሮፋርምስ ፋርምስ የጥራት መገኛ